ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ሁሉ ሰላም፣ ሁሉ ተማም፣ ሁሉ መልካም። እኛ በጣም ደናንን። ሁሌም እንደምንለው ሰላማችሁ ብዝት ይበልልን። እንግዲህ ዩ ዛሬም በድጋሚ መቶ ሩታን ለማሳመን ለማረጋጋት፣ ነገሮችን በራሱ መንገድ እንግዲህ በጥረትም ቢሆን ወደ አብርሃም ለመመለስ አብርሃምና ሩታ የሚታረቁበትን መንገድ ለመፈለግ በጣም እየሞከረ ነው። የሆነ ሰው ቤተሰብ መግባት አለበት ስንል ነበረ። የሩታ እህት ይህን ነገር ተረርታ ይመስለኛልን ነገሮች በጣም እየከፉ መሆናቸውን ተረድታ ይመስለኛል። ይህን ነገር መሀል መግባት አለብኝ ብላ ሁለቱንም ልትቆጣቸው ይመስለኛል። እንግዲህ እንደዚህ የምታደርገው ዛሬ ከሩታና ና ከእህቷ ጋር ነው። እንግዲህ ነገሮች የሚደረጉት በጣም ይመካከራሉ። መልካም ነገር ይኖራል ብዬ አስባለሁ። ምክንያቱም ከገደብ እያለፈ ነው። አብርሃም ሊነገረው ሊመከር ይገባል። በሩታ ጋር ያሉት ድክመቶች መነገር አለባቸው። አዎ ነው። ግን ሞር ደግሞ አብርሃም ላይ ፎከስ ተደርጎ አብርሃም ላይ የሚሰሩት ነገሮች በጣም ብዙ መልካም ነገር መደረግ አለበት። እያስባሉና እስቲ የምንመለከተ። የሆነ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ ሼር፣ ላይክ፣ ሀሳብ አስተያየት ካላችሁን ኮመንት ላይ ይገለጹልን። ይቅርታ ጊሊ፣ በጣም ማከብርሻለሁ፣ ግን መናገር ደግሞ ሳልፈ አንቺ ስለተናገርሽ እኔ ደግሞ መናገርም እፈልጋለሁ። እኔ ያለሁበትን እዚህ አጋጠመኝ ነገር ስነግርሽ ምናልባት አይተሽም ላታይም ትችላለሽ፣ ዩቲዩብ ላይ ሚዲያ ላይ ምንም ላይ እሱ መቶ ልጄን ልይበት ልጄን ልጠይቅበት እያለ ሲለምናት ከቤት አመናጭ ቃ ራ ላዩ ላይ ውሃ ደፍታበት፣ ይሄ ልጅ ወንድ ልጅ አይደለም? ክብር ይፈልጋል፣ ምን ይፈልጋል? ወንድ ልጅ ደግሞ እኔ ማለት ነው ያላችሁ ማስማማትና ሽምግልና ጉዳዮች ላይ እከሌና እከሌትን መውቀስ ምናምን አይደለም የምፈልገው፣ የእውነት ነው ምላችሁ። እነሱ የአብርሃም ጓደኞች ናቸው። እሺ አብርሃምን ደግፈው ሊናገሩ ይችላሉ። እዩም እንደዛ አድርጎ ሊናገር ይችላል። እሺ አብርሃም ላይ ውሃ የዚያን ዕለት የተደፋበት በምን ምክንያት ነው ተብሎ ግን ለመረዳት አይፈልጉም። አብርሃም ሁልጊዜም ችግሮችን ለመፍታት የሚመጣበት መንገድ ትክክል አይደለም ነው እንጂ ክብር አይሰጠው አይደለም። ክብርማ ይሰጠዋል። ለምን አይሰጠው? ነገር ግን ክብር የሚሰጠው ከትዳር ውጭ ሄዱ አይደለም። መጀመሪያ እሱ ራሱ ለራሱ ክብር አለው ወይ? ራሱን አስከብረዋለ ወይ? ለቤተሰቡ ክብር አለ ወይ? ይሄ ግቢ ሲደፈር ምንም መናገር ያልቻለ ሰው ልጁን ለማየት እንዴት ይመጣል? ደፍሮ ነው። ኤርሜላ እንደፈለገች ፈንጭታ ባለቤቱ ላይ ሰድባት ስትሄድ የአንድ ሁሉ ነገር አድርጋ ስትሄድ ምንም ነገር ሄርሜላ መናገር ያልቻለ ሰውዬ ዛሬ ተነስቶ ልጄን አምጪ ቢል መብት አለ ወይ? ያ ስልጣን ተሰጥቶታል ወይ? ምክንያቱም እንዳባወራ እንደራስነቱ ጠብቋል ወይ? ነው ኔ ሀሳቢ። አሁን ጥያቄ እሱ ጋር ነው እንጂ ለምን ትደፋበታለች? አዎ ክብር ይገባዋል እኮ ነው። ግን ያንን ደግሞ አብርሃም ያጣው በምን መንገድ ነው? በራሱ መንገድ ነው ወይስ አደለም? ነው ጥያቄ። እመክራታለሁ፣ እለምናታለሁ። እግዚአብሔር ያክብራት። እኔ ምላትን ትሰማኛለች ግን ምን ያህል ነው አሁን እቺ ልጅ? እኔ በቃ ይቅርታ አርጊለት፣ ልጁንም ይህ አትከልኪው፣ ልጅ ደግሞ ያለ አባት አያድግም፣ እባክሽን ናፍቆቱን ይወጣ ብዬ በማጸናት ሽ ልትለኝ ትችላለች። ነገ ደግሞ ተመልሶ ወደዛ ጥፋቱ መሄድ ከሆነ አንቺነሽ ብላ ደግሞ እኔን ነገር እንድትወቅሰኝ አልፈልግም። ተወቃሽ መሆንን አልፈልግም። ያላችሁ በቃ እኔም ጥያቄ ና ሀሳቤ ዚጋ ነው አብርሃም ሙሉ ለሙሉ ራሱን መልሶ ለቤተሰቡ ራሱን ገዝቶ መኖር አልቻለም እንደዛ የማይችል ከሆነ እውነቷ ነው እህትየዋ ዛሬ በሽምግልና ቢመለስ ነገ ሽማግሌዎች እንደዚህ አስገብተውኝ ዛሬም ባሌ በኔ ላይ እየማገጠ ነው ብላ ነው የምትናገረው ለምን እንደዛ ስ ይሆናል እንዴ ሩታ በተደጋጋሚ የምትጎዳበት ምክንያት ምንድን ነው ነው እንዴ በተደጋጋሚ እሱ እንደፈለገ ይወጣል ከዛ በኋላ በፈለገው ሰዓት ይቅርታ ይጠይቃል ዳግም ይወጣል ከዛ ይቅርታ ይጠይቃል እንደ ፃን ልጅ እኮ ሩታ ደግሞ አብርሃም አይደለችም። ሩታ ይዘ በከረሜላ እና በዋና ገንዳ የሚያታልሏት እንደዛ መሆን የለባትም። በቃ ሴት ልጅ ከቆረጠች ቆረጠች ነው። ምንም የሚከለክላት የሚገድባት ነገር አይኖርም። ግን አብርሃም ሙሉ ልቡን መልሶ በይቅርታ ከዚህ በፊት እንደሚያደርጉ አስመስሎ ከሳምንት በኋላ ሌላ ጥፋት እንደሚያጠፋው አይደለም ሙሉ ልቡን መልሶ ለሚስቱና ለልጁ ራሱን አስገዝቶ ትዳሩን ገዝቶ መኖር የሚችል ከሆነ ሩታ ይቅርታ የማታደርግበት ምንም ምክንያት የለም። ከይቅርታ በላይ ምንም የለም። እሷም ታውቀዋለች እኮ ፍቅር አለባት እኮ በነፈረንጁ ፈረንጁ በኩል አድርጋ እኮ ታሞ ጠይቀዋለች እኮ ይሄ እኮ ግልጽ ነው እንደምትወደው ይታወቃል። ግን አብርሃም ነው ልቡን እየሸፈተው። አንድ ሰው የሆነ ነገር ሲበሳጭ ደግሞ አንድ ሰው ማረጋጋት ይኖርበታል። ሁለቱም እሳት ሆነው ደግሞ ነገሮችን እያበለሻሹ ያሉት እነሱ ናቸው። አሁን ልጁን እንኳን ጌታ ተብሎ በሚበልበት ሰዓት ልጅን ላይ ብሎ ተንገብግቦ ይሄ ልጅ ሶስት ቀን አራት ቀን በእሷ ምክንያት በሩታ ምክንያት በጣም ይሆናል። አይደለም በዚህ ስትመጣ ሲመጣ ስለምታመናጭቀው የሆነ ነገር ስለምትለው እየከፈው አይመጣም። አይደለም ሶስት ቀን አራት ቀን ቆይቶ ልጁን ናፍቆት ደግሞ ሊያናግር በሚመጣበት ሰዓት እኔ ማለት እዚህ ጋር መናገር ፈልጌ አይደለም እንደዚህ ልሽ፣ ግን አንቺ መልስ ይሆን ይሻል ብዬ ስላሰብኩኝ እዚህ ጋር ደግሞ ከመጣ በኋላ እሷ በጓደኞቹ ፊት መንካት አትችልም፣ ልጅህም ማየት አትችልም። ብቻዋን የፈጠረችው ልጅ አይደለም። እኔ አብርሃም ጉዳዮቹ ስራ ሁሉ ከልክ እያለፈ ስለሆነባት ነው እንጂ ሩታ አብርሃም የምከለክልበት ምን ምክንያት አላት ብላችሁ ታስባላችሁ? አትከለክለውም እኮ። ነገር ግን የአብርሃም ስራ ከልክ እያለፈ ነው። ከገደብ እያለፈ ሲሄድ እስቲ አስቡት ሄርሜላ መታ ቤት ድረስ እጠፈጥፍሻለሁ ብላስ ስትናገር፣ እሺ እሱ ለብቻዋ የመጣች ጊዜ ነው ብለን እናስብ አብርሃም ራሱ ይዟት የመጣ ጊዜ ስለ ወርቁ ጉዳይ ለማውራት አብርሃም ፊት ሚስትህ ምንህ ምንህ እያለች ስታወራ ነበር። ከህይወትሽ እንኳን እንወጣልሻለን ይዤ እወጣለሁ ስትላት ነበር። ባልሽን እንዴት ትሪት ማድረግ እንዳለብሽ እኔ አስተምርሻለሁ ብላ ስትናገራት ነበር ሄርሜላ። ይሄ መቼም በገሃድ የወጣ አደባባይ ላይ ያለ እውነት ነው አደለ? እሺ ሩታ ታዲያ ለዚህ ሰው እንደዚህ ዝም እያለ ነው ለአብርሃም ልጆን ታሳየው የምትሉት? ሌላ ነገር ክፉ ቃል አለመናገሯም እኮ ጥሩ ነው። እንደውም ሩታ የእውነት ነው እምላችሁ ታዲያ ይሄ እዚህ ጋር ጥፋቱ የሩታ ምንድን ነው እንድታከብረው መከበር አለበት ሰው ራሱ ለራሱ የሚሰጠው ክብር ነው ሌሎች ሰዎች ሊሰጡት የሚችለው ራሳችሁን አዋርዳችሁና አስንቃችሁ በተገኛችሁበት ቦታ ላይ እንዴ ቆሻሻን ቆሻሻ ከማለት ውጭ ማን ነው እሱ ጥቅም ሊሰጠው የሚችለው ጥቅም ያለው ነገር ጋር ሲገኝ ነው ቆሻሻ ራሱ ጥቅም ሊኖረው የሚችለው እንዴት ነው የአብርሃም ክብር እንዲያገኝ የምትጠብቁት አሁን በዚህ ደረጃ ጓደኛው ስለሆነ እንዲፌ እንዲያደረጋል እንጂ አብርሃም ክብር ማግኘት አለበት ወይ እንዴት አድርገው ብሎ አይደለም ሩታ በፊት ታከብረው ነበር። ነገሮች ሲበዙባት ነው። እናንተ ጋም ጥፋት አለ። እሱ ሲያጠፋ ዝም እያላችሁ የሆነ ነገር ሲወስን ደግሞ መታችሁ፣ እንደገና እዚህ እንትን ትላላችሁ። ብዙ ተካሮ እዚህ ግቢ ድረስ መጥተው ሲፈጥሩ የዛን ሰዓት ለምንድን ነው የማታስቆሙት? የዛን ሰዓት ለምንድን ነው ማታስተካክሉት? ለምንድን ነው የማትመክሩት? የሆነ ውሳኔ ደግሞ ሲወስን የሆነ ነገር ውስጥ እንትን ሲል ደግሞ መታችሁ፣ እዚህ ጋር እንደ መልካም ሰው ልታስተካክሉና ልትመክሩ እንትን ትላላችሁ። የእውነት ነገሮች እንዲህ እንዲሰፉ ማን ነው ያደረገው? በዚህ ደረጃ ማን ነው ጥፋተኛ ብላችሁ ታስባላችሁ? እስቲ ቤተሰብነት ፍረዱ። ጓደኞቹ ራሱ እኮ አሉበት እ ሁሉም እጁን ይቀስር ከተባለ እኮ ሁላችንም ወደ ጓደኞቹ መቀሰር እንችላለን። የአቤልና የብሩክን ጉዳይ ተውት እኮ የእነሱ ጉዳይ ምንም አላስፈላጊና ጥቅም የሌለው ጉዳይ ነው። ምክንያቱም በሸርና በተንኮል እንጂ እነሱን በማስታረቅ ላይ ስላልተጠመዱ ነው። እሺ ግን ማስታረቅ የሚፈልጉት ሰዎች ራሱ ሩታ እየገፋችሁ ስለሆነ ነው ብሎ ከማውራት ይልቅ ሄርሜላ ግቢ ድረስ ስትመጣ የአብርሃም ጓደኞች ማለት የሩታ ጓደኞች ናቸው። እንደ ወንድም ነው የሚታዩት አይደለ? ለዚህ ግቢ መከታ ሆነው ቆመዋል። ወይ ሩታን ያስቆማት ሰዋል ወይ ያስጠነቀቃት ሰዋል ወይ እስከ ዛሬ ድረስ። አሁን ዛሬ ተነስተው ሁለቱ በጣም የተለየ ደረጃ ላይ ሲደርሱ ማለቃቀሱ ምን ይጠቅማል? ነው ቀድሞ ነው እንጂ መጥኖ መደቆስ ይባላል። አዎ እንደዛ ነበረ መሆን የነበረበት። አሁን ደስታ ጥዶ ማልቀስም ምንም ማድረግም አይጠቅምም። እሺ ልጁን አየ እንዴት? ሲጀመር ፕሮሰስ የጀመረ ሰው ይመለሳል? ልጁን ብሎ አይደለም። አይ ለምን ውጭ ሀገር አይደለም ለምን የፈለገበት አይድም ይመለሳል። አንደኛ የሚፈልገው የራሱን አምሳያ ማየት ይፈልጋል። ገብቶሻል። አንችን እኮ ሩታ ለምን እኔ እህትሽ ስላለች ምናምን ነገር የሆነ ዝም ማለት አልፈልግም። አንቺን ለማስደሰት እኮ ብዙ ነገር እያደረገ የነበረ ልጅ እኔ አብርሃም እስከ ዛሬ አልተመለሰ ቆይ ሩታ እንትን ብለው የት መቼ ነው የሚመለሰው? የት ነው የሚመለሰው? እስኪ አብርሃም የልጁ ጉዳይ እኮ ገና ተነስ ውጭ ሀገር እንሄድ ብላ እኮ ስለ ዋና ስታወራበት እኮ ሀሳቡን የቀየረ ሰው ነው። ልጄ ይናፍቀኛል ብሎ መልሶ ሀሳብ የቀየረ ሰው ነው። እንዴት ነው አብርሃም ይመለሳል ብሎ የሚጠበቀው ነው? መመለስ ካለበትም እኮ ውጭ ይሄዳሉ ምናምን እያለ እያስፈራራ አይደለም። እኔ ብያችኋለሁ። አሁንም ቢሆን የደብዳቤ ጉዳይ የሩታን ልብ ለመብላት የሚያደርገው ነገር ነው። እዚህ ጋር ሩታ ከልጁ ጋር ሌላ ሀሳብ ታስባለች፣ ስለሱ ትጨነቃለች። እሱ ከዛዛ ሄዶ አሸወይና ይላል፣ በሸነናውን ይጨርሳል። እንደዛ ነው አብርሃም፣ እቅዱ ሁሉ ሩታ ጋር መዝለል ሄርሜላ ጋር መዝለል ነው። ህይወቴን እንደፈለገ ማንም እየገባ እንዲህ በጠበጠው ፈቃደኛ ሆኖ ቁሳቁስ አምጥ እንደዚህ ቢያቀርብልኝ ምን ይጠቅምኛል? ምን ያደርግልኛል? እኔ ቆይ ያንን ነገር ማድረግ ያቅተኛል? በቁሳቁስ ደስታ የሚገኝማ ቢሆን ኖሮ አቤት ስንት ነገር ነበር ማድረገውም ማስደረገውም። አብርሃም በእንደዚህ አይነት ነገር እንዲያምን ያደረገው ሰዎች ቁስ ያስደስታቸዋል ብሎ እንዲያምንና ለሄርሜላ በስጦታ እያንበሸበሸ የራሱን ስራ እንዲሰራ የሚያደርገው ምን መሰላችሁ? የሚውሉባቸው ሰዎች ናቸው። እና አቤልና እነ ብሩክ ገና ሰው ሊጠይቀው ሲመጣ ሙዝና ብርቱካን ነው ይዘው የሚመጣው፣ እኛ ግን ውጭ አገር ነው የምናዝናና እያሉ ትልልቅ ነገር ስለሚያደርጉትና ስለሚያወጡት ገንዘብ ነው የሚያወሩት። አይታችሁ ከሆነ እነሱ ስለሚያመጧቸው የሆነ በጣም ውድ ስለሆኑ ነገሮች ነው የሚያወሩት። ትንሽ ነገር የሚያመጣን ሰው እንዴት እንደምንቀ አይታችኋል አይደለም? አዎ ለሰው ልጅ አሁንም ቁስ አይደለም እውነተኛ ፍቅርና እውነተኛ ማንነት ነው የሚያስፈልገው። ሩታም የደበራት ያጣችው ነገር እሱ ነው። አብርሃም ሊሰጣት ያልቻለው እውነተኛ ማንነትና ፍቅሩ ነው። ምን እንትን አለው ስላቋረጥኩሽ እኔ እኔ ማለት እሱ ይቀፋ እኔ በቃ ካየሁት ነገር እና ውስጤ የሆነ ድምድም አድርጎ ከወሰነው ነገር አንጻር ነው እንደዚህ በድፍረት ልናገርም እየቻልኩኝ ያለሁት። ሲቀጥል ደግሞ አንዱ የፈለገ ነገር ቢሆን እውነት እሱ እኔ እሱ ሪስፔክት እንዳደርገው በሚጠብቀው ልክ ከሆነ እሱስ እኔን እንዴት ሪስፔክት አያደርገኝም? የፈለገው ሴት እንደዚህ እያመጣ ማንም አፉን ሲከፍትብኝ የፈለገችው ሴት መታ ስትወራጭ ላይ ላይ ዝም ያለ ሰው በቃ ይሄ እኮ ነው አሁን አሁን አብርሃምን እንዴት ነው ማመን የሚችሉት ነው ከሩታ ሩታ አልፎ እህትየው እንኳን አብርሃም ዳግም ይመለሳል ወይ ሙሉ ልቡን ወደ ሚስቱና ወደ ልጁ ያደርጋሉ የሚለው ነገር ራሱ ጥርጣሬ ውስጥ ነው ያለችው። የእውነት ነው የምላችሁ። አዎ ሰሞኑን እንኳን የሚያደርጋቸው ነገሮች ስትመለከቱ እኮ በጣም ደባሪ ነገር ነው። በቃ የማይሆን ነገር ነው። ከአንድ ባለትዳር የማይጠበቁ ነገሮችን እያደረገ አሁን ተመልሶ ይቅርታ ጠይቆ ሩታ ይቅርታ ብታደርግለት ይመለሳል ብሎ መነጋገር ራሱ እኔ በውሃ ላይ ድንጋይ፣ በድንጋይ ላይ ውሃ ማፍሰስ ነው። የእውነት ምላለችው አስቸጋሪ ነገር ነው። አብርሃምን እኔ እንጃ እንዴት ገስፀው እንደሚመልሱት ከጓደኞቹ ራቅ ብሎ እስከዛሬ ድረስ ተመክሮ ተመክሮ ተነግሮት ራሱ የጓደኞቹን ትክክለኛ ማንነት ማወቅ ያልቻለ ሰውዬ ዛሬ ከገና ተመልሶ ሚስትና ልጁን ያከብራል፣ ድንበሩን ያስከብራል፣ የራሱን ትዳር ያስከብራል ብዬ ማመን እኔ ይከብደኛል። እንትኑን የተናደርሽው አይደል ሩታ፣ የፍቅር ጥያቄ ስለጠየቀችው ነው የተናደርሽው። እሱ ምንም አላወቀም። እኔ በግልጽ ነግርሽ ቦታው ላይ ነበርኩኝ አይደል ሩታ። ምንም ቢሆን እኮ እሺ ዛሬ ነው አይደለ? ማለት ልጁ የተፈጠረው ዛሬ ነው እንጂ የመጣው ከልጁ በፊት ግን የኔን ክብር ማስጠበቅ ነበረበት እንዴ። ማንም የፈለገችው ሴት መታ ላይ ላይ አፏን ስትከፍት ዝም ያለ ሰው እንዴ። እኔ እኮ፣ እሺ፣ የፍቅር ጥያቄውንማ አውቀው አይደለም ሲጀመር የሚጠየቀው ሰርፕራይዝ ነው። ሰርፕራይዙም ላይ አንተ አንዱ ነበርክበት። እሺ ይሁን። ነገር ግን ከተፈጸመ በኋላ ከጠየቀችው በኋላ እንደዛ የሚያደርገው ነገር ምንድን ነው? ዳግም ተመልሶ ወደ ውጭ ሀገር እንሂድ ልውሰድህ እዛ ክፍል ውስጥ እኔ አብሬህ ካላደርኩ ስትለው ተቆጥቶ ማስወጣት ነበረበት፣ አልነበረበትም? ከእነሱ ጋር ዛ መለፋደር ነበረበት። እኛ ኮ አሁን ለምን ጠየቀችው፣ ለምን ስትጠይቀው እንደዚህ እንትናል አይደለም። ተቆጥቶ ተናግሮ ቆፍጠን ብሎ ባለትዳር ነኝ ብሎ ሚስትና ልጅ እንዳለው ተናግሮ ማባረር ነው ያለበት። ነው በቃ ያን ውሳኔ ባለመወሰኑ ይሄ ልጅ ሊታመን አይችልም አለን እንጂ ማንም ቢጠይቀው እሱ በግድ ጠይቁኝ ብሎ እስካልጠየቀ ድረስ ምንም እኮ ማድረግ አይቻልም። የፍቅር ጥያቄ ሲጠየቅ ደንግጦ እንዴት በሚስቴ ላይ የፍቅር ጥያቄ ይጠየቃለሁ ብሎ ደንግጦ ሲወድቅ ደንግጦ ወደቀ እኮ። ሩታ አንቺ ኳል አልደወልሽለትም። ቢያንስ ደውለሽ በቃ ያለ ፍቅር እኮ በጣም ብዙ ጊዜ ያሳልፋቸዋል አይደለ? ደውለሽ ለምን እንኳን እንደዚህ እንኳን ብለሽ ማለት ያ ነገር ነው። በቃ ተደራረበበት ገባሽ? ምንም ይሄ በቃ ምንም ኖርማል ነገር እኮ ነው። እኔ ምስል ነበር፣ አንዴ አብርሃም ምን ሆኖ ነው እንዲህ ልፍስፍስ የሆነው እያልኩ ነበር። በቃ በቀደምም አዎ ምንም እኮ ይሄ ሌላ ታሪክ የለውም። ገና ለገና አፈቅርሃለሁ አለችኝ ምናምን በቪዲዮ ስለወጣ ምናልባት እሱ አስደንግጦት ሊሆን ይችላል እንጂ ሩታ ማየቱ አስደንግጦት ይሆናል እንጂ አብርሃም፣ ከዛ ውጭ የሩታ የሄርሜላ የፍቅር ጥያቄ መቼም አስደነግጣል ብዬ አላስብም። አይኗል የሚታይ ነገር ነው፣ የሚነበብ ነገር ነው። እንዴ ትዳሩን እስከ መበጥበጥ ሚስቱን እስከ መደብደብ የደረሰችን ሴት ዝም ያለ ሰውዬ ሌላ ነገር ባጠይቀው ራሱ ይገርመኝ ነበር። ኩላሊትህን ስጠኝ ራሱ ብትለው እኮ የሚያስገርም ነገር አይደለም። ሄርሜላ እኮ የሰራችው ነገር ግን አብርሃም ሁሌም ድራማ ነገር ስለሚወድ ከዛ በኋላ የፈጸመው ነገር እኮ ድራማ እንደሚወድ እኮ ያሳያል። ለምን ምን ተናገራት ከዛ በኋላ? ሄርሜላ ምንም አልተናገራትም። ባይዘዊ እኔ የተወሰነ ጊዜ ስለ ሳይኮ የተወሰነ ኮርስ ወስጃለሁ፣ እና ይሄ ልጅ እንደዚህ የሚያደርገው ምን እንደሆነ ምናልባት እስቲ ምን የጎደለ ነገር አለ ከትዳር የጎደለ ነገር ምን የጎደለ ነገር አለ፣ ምን ጎልሃል እንዲህ የምትሆነው አንዴ ወደዚህ አንዴ ወደዘ እንደ ሸማኔ እንትን የምትወዛወዘው ምንድን የጎደለህ ብዬ ቢያንስ በሳይቆ ልረዳው። ሁለተኛ ነገር ደግሞ አላማው ምን እንደሆነ ልረዳው እስቲ። አዎ ማለት ከሁለቱ አንድ ላይ ከሚያወሩ ይልቅ አዎ በሶስተኛ ሰው ያውሩ እስቲ፣ ምናልባት ከሩታ ወገን እሱን ያውሩት ከአብርሃም ወገን ደግሞ እሷን ያውሯትና ለብቻ አናግሯችሁ መፍትሄ ይገኛል፣ ምናልባት ማለት ነው። አብርሃም ግልጽ ነገር አይናገርም፣ ታውቃላችሁ። ሁሌም እንዲያደረገችኝ ብሎ ድጋሚ አሁን ልጄን አላሳየችኝ ምናም ብሎ እህትዮዋለ ያለቃቅሳል እንጂ አብርሃም በተአምር ግልጽ ነገር አይናገርም። ምክንያቱም ያውቀዋል ስራው በቃ ጥፋት እንደሆነ ይረዳል እኮ። ግን ጥፋቱን የሚያስተካክልበትን መንገድ ስለማያውቀው ችግር እንዳለበት ራሱ እየተረዳ እንዴት ግን ማስተካከል ስለማያውቅ በቃ መዘላበር ነው የሚፈልገው ከዚ የተበደለ የተበደለ ቦታ ላይ እየወሰደ ያንን ሰበብ ሰበብ ሰብ አድርጎ ነገሮችን ማለፍ ነው የሚፈልገው አብርሃም እንጂ ግልጽ ነገር አይናገርም። ግን እስቲ ነት እንደው ሲስተር እየታውራውና ምን እንደሚል ብናቅ ደስ ይለናል እኛ ራሱ ምክንያቱ ምን እንደሆነ ብናቅ በጣም ነው ደስ የሚላል። ሲቀጥል አብርሃምን አንድና አንድ አግኝቼ ራሴ ማውራው ማውራው ራሴ ማውራው ነገር ስላለ እዩ ይህን ያህል ተጨንቀ መተኔንም አግኝተኸኝ ትላንትና በስልክ አውርተኸኝ በአካል ደግሞ ተገናኝተን መወያየት አለብን እሷንም እናናግራት ብለ ስላናገርከኝ አመሰግናለሁ። በጣም በጣም በጣም አሪፍና ወሳኝ ነጥብ። ጓደኞቹ መቀጣት አለባቸው የለባቸው የሚለው ነገር ምንም ጥያቄና ጥርጥር የለውም። በትዳር ላይ ሌላ ነገር እንዲፈጠር ያመቻቹ ሰዎች ወንጀል ያስፈልጋል መቀጣት አለባቸው። ለእነሱ አንቀጽ ይወጣላችኋል፣ ችግር የለም። ብዙ ነገር አለ በትዳር ላይ የቤተሰብ ሕግ የተሻሻለውን የቤተሰብ ሕግ እያገላበጡ ማውራት ብቻ ነው የሚጠበቅብን። አንድ በአንድ እነሱ ምን ምን ሊያስፈረድባቸው እንደሚችል እነግራለን ከፈለጉ የምር ነው ምላችሁ፣ አቤልና ብሩክ እያንዳንዱ ነገር። ሄርሜላ ደግሞ ቀጥታ ወንጀለኛ ነች። በትዳር ላይ እንደዚህ አይነት ነገር በመፈጸማ እነሱ አመቻች ናቸው፣ እሷ ፈጻሚ ነች። አንደኛ፣ ሁለተኛ፣ ሶስተኛ ተጠርጣሪ እያለ እናስገባቸዋለን፣ ችግር የለው። ዋናው ግን አብርሃምን ልቡን ለመመለስ እነሱ እንደዚ የጠመዘዙትን መርዝ ንግግር የተናገሩና እያዞሩ እንዴት ነው አብርሃምን ልቡን የምንመልሰው ነው ወሳኙ ነገር። እህትየው፣ በጣም አሪፍ ሀሳብ ነው ያወጣችሁ። ታናግረውና አብርሃም ልቡ የሚመለስ ከሆነ እስቲ በቃ ሰላም ይወርዳል። እንደዛ ከሆነ ጓደኞቹ ግን የሚቀጡበትን መንገድ በደንብ እንፈልጋለን። የእውነት ነው ምላችሁ። ይሄ አሪፍ ሀሳብና መልካም ዜና ነው ለዛሬው። ኤኒዌይስ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳብ ያስተያየታችሁ ኮመንት ላይ ያስቀምጡልኝ። መልካም ምሽት ይሁንላችሁ፣ ይመቻችሁ።